ወጣቶች፣ ሴቶች የከተማችን ነዋሪዎች በቋሚ ስራ እድል ወደ ስራ ተሰማርተዋል ማለት ነው። እንደ አዲስ አበባ ስራና ክህሎት ቢሮ በመጀመሪያው ሩብ አመት ከዕቅድ በላይ በመፈጸም ስኬታማ ተግባራት ተከናውነዋል ያሉት አቶ ጥራቱ በየነ ለስኬቱ የተዘረጋው የአሰራር ስርዓት ጉልህ ሚና እንደነበረው አንስተዋል። የዕቅዱን አፈጻጸም ከፍ እንዲል ያደረገው በዚህ አመት ስራችንን ስንጀምር ባለፉት አመታት እንደምናደርገው የዝግጅት ምዕራፍ ስራ በሚል በዝግጅት ጊዜያችንን አላጠፋንም።